ስለውበቷ ሳይቀኑ መሽቶ ይነጋል ተብሎ የተዘፈነው ዘፈን ለሀይሚ ነው። ዛሬ እንግዲህ ልክ እንደ ስሟ እንደ ጨረቃዋ ድምቅ ፏፍሽ ያሉ ፎቶዎቿን በኢንስታግራም ላይ ፖስት አድርጋለች። ከስሩ ደግሞ እግዚአብሔር እንኳን ሊትሆን ለማንም አደራ አይሰጠንም በማለት እንግዲህ ጥቅሷን አስቀምጣለች ማለት ነው። የምር እንዴት እንደሚያምር ኦ ማይ ጋድ። ፎቶ አንሹ ደግሞ ቢኪ ነው፣ እሱንም ሜንሽን አድርጓለች። ቤተሰቦች እንግዲህ ስለ ሀይሚና ብሩኬ ስለትናንትና ቪዲዋቸው የተለያየ አስተያየቶችን በኮሜንት ላ ላይ እንደዚሁም ደግሞ በቪዲዮ አንዳንድ ልጆች እየሰሩ ነው። ሀይሚን እንዴት ብሩኬን በዱሮ ነገር ወይንም ደግሞ ዱሮ ባሳለፈው ነገር ተወቅሸዋለች። ፎቶ ፎቶውን አይተች መረዳታችን ወይ እየተባለች ነው። እንደዚሁም ደግሞ ብሩኬ እንዴት ነው እምታመነ ጫጭቃት ስራህን፣ ጥፋትን አምነህ ይቅርታ ነው እንጂ ማለት ያለብህ። ክብር ስጣት በመጀመሪያ እያላችሁ ቪዲዮ ፎቶ ኦር ደሞ ብቻ ፎቶ፣ ሶሪ ይቅርታ ኮሜንት ላይ የሚያየው ስለሆነ ስለዛ ማብራሪያ ሰጣችኋለሁ። በመጀመሪያ ቤተሰቦቼ ማለት ነው፣ ሀይሚዬ እንደነገርኳችሁ በኢንስተግራም መታለች። እንዴት እንደምታምር ቤተሰብ፣ ልዕልት ልክ ጨረቃ እንደምትባሉ እንደ ጨረቃ አፏፈሽ ያለብህ እንትን ያለ የሆነ ቀናቱን ቀን የሚያስመስል ፎቶ ነው የለቀቀችው ማለት ነው እና በዛ አያይዤ ደግሞ ሩታ ወልዳለች ቤተሰቦች በነገራችን ላይ እና የወለደችው ደግሞ ትናንትና ቪዲዮ ይለቀቅ ያልሰራሁበትም፣ በዚሁ አጋጣሚ እንኳን ደስ አላችሁ ለማለት ያክል ነው። ሲቀጥል ሩትዬ እንኳን ለዚህ ክብር አበቃሽ አብርሽም እንኳን ደስ አለ ለማለት ፈልጌ ነው። እንግዲህ በአስራ ስድስት ነው ቤተሰብ፣ ሩታ ምጧ የመጣው በአስራ ስድስት ነው። ቪዲዮ የተለቀቀው ደግሞ በአስራ ሰባት ማታ ላይ ነው። እና ሩታ የወለደችው በአስራስድስት ስድስት ለሌት ነው። እሺ ይህ እንድታቁልኝ እንትንላለሁ። ትናንትና ቪዲዮ ናይታችሁ ራሱ መረዳት ትችላላችሁ። አብርሽ ካወራሩ ሲቀጥል አብር ዛሬ ምን አለመሰላችሁ ቤተሰቦቼ ኢንስታግራም ላይ የሀይሚየን ፎቶ ስታረገ ና የኔ ውድህት የኔ ልእት የኔ ቆንጆ እኔ እኮ የልጅ አባት ሆንሁልሽ እኔ ወንድምሽ የልጅ አባት ሆንሁልሽ ብሏታል ኦማይ ጋድ እህትና ወንድም እውነት እኔ በጣም መወዳቸው ይቅርታ አርጉልኝና በቃ አንድነታቸው ህብረታቸው ፕላስ ደግሞ መተሳሰባቸው ብቻ እንዴት ብዬ ልንገራችሁ የቡታ ጀራ ዩቱበሮችን ከመጀመሪያ ጀምራችሁ እንደኔ የምትከታተሏቸው ከሆነ እኔ ምጠላው ዩቱበር የለኝም ከቡታጅራ ውስጥ። ፈር እንዴ ነው ፈር ቀደም ይባላል በሀገራችን አብርሽ ነው። የሆነ ፊት ለፊት ግፍጥ ብሎ ሌሎችን የሚይዟቸው ምጥት ያለው ለዛም ደግሞ እኔ አብረሽ አንዳንድ ጊዜ ውዝግብ ግብ ያደረገኝም ስራው ማለት ነው ይመቸኛል። የምሬ እንደምላችሁ አብረሽ እንኳን እንደሳለ እንኳን ለዚህ ክብር አበቃ ፈጣሪ። ሩትዬ እንኳን ማሪያም ማረችሽ፣ እንኳን ለዚህ ክብር አበቃሽ ፈጣሪ ነው ልልምችለው ሀይ ብዬ ማክስ ትሆናለች። እንኳን እንደሳለሽ፣ ሁላችሁም ደግሞ የአብረሽ ሩታ ቤተሰብ ማለት ነው ከመጀመሪያ እስኪ ስቲል እስካሁን ያላችሁ አንድ ሆናችሁ እንኳን ደስ አላችሁ ለማለት ወዳለሁ። ወደ ሀይሚና ብሩኬ ጋር ስመጣላችሁ በትናንትናው ቪዲዮ ላይ እንግዲህ ሀይሚዬም ብሩኬም እየተወቀሱ ነው። ቪዲዮ ራሱ የሰሩ ልጆች አየሁኝና ዩቱበር ሆኖ ቪዲዮ የሰሩባቸው ልጆች ሳይ በጣም ነው የገረመኝ። ማለት ብሩኬን በጣም ነው የወረዳችሁበት። ለምን አታከብራትም? ለምን አመነጫጨካ? ግዴታ ነው ማስረዳት ማብራራት ያለብህ እሷ መረጃውን እስካመጣች ድረስ፣ ለምንድን ነው ማታስረዳው እያላችሁ የምትወርዱበት። ሲቀጥል ሀይሚንም ተመሳሳይ ኮሜንት ላይ በተለይ በዱሮ ህይወቱ እንዴት ትወቅሸዋለች ለምን የድሮ ፎቶ ልብሶቹን ኦር ደግሞ ብቻ የድሮ ነገሩን የብሩክን እያወቅሽ ለምን እዚህ ደረጃ አደረሹ? ለምን ሶሻል ሚዲያ ላይ አወጣሹ መጀመሪያ በውስጥ ለምን አልጨረሽም፣ ለምን ለብሩኬ አላሳየሽም የሚሉ ሰዎች ስላሉ እኔ ግልጽ ላርግላችሁ፣ ቤተሰብ። በመጀመሪያ ሀይሚዬ ፎቶን ወይንም መረጃ አለ ማለት ግዴታ ስለሆነባት ነው። ሲቀጥል፣ ብሩኬም ትናንትና ጓግም ብሎ አይመለከትሽም የዱሮ ህይወት ነው ምናም ብሎ የሄደው ግዴታ ስራና ስራ ስለሆነ ነው። ቤተሰብ፣ ሪል አይደለም ሲጀመር። ብሩኬ ሀይሚ አልተጣሉም፣ ይህንን ስነግራችሁ ማለት ነው። ሲቀጥል፣ ስራ እስከሆነ ድረስ የተጻፈው ስክሪፕት የግድ መፈጸም መደረግ አለበትኝ። እንዴ ምን ሆናችሁ ነው ልጆቹ ምን አድርጓችሁ ብሩኬም ንጹህ እንደሆነ እያወቃችሁ የምትሳደቡ ሰዎች፣ ሀይሚዬም ስራ እንደሆነ እያወቃችሁ ለምን እንደስታ አድርጊያለች ብላችሁ የምትወቅሷት ልጆች ግን ደህና ናችሁ? በተለይ ደግሞ ዩቱበር ዩቱበሮች እኮ እያወቅን ነው የምር፣ እያወቃችሁ ነው የምታጠፉትኝ። ማለት ስራ መሆኑን እያወቃችሁ። ለምሳሌ ዩቱበር ያልሆኑ ሰዎች እንቆም። በትናንትና ቪዲዮቸው ላይ ሁሉም ነቅተዋል፣ አውቀዋል። ያላወቃችሁ ደግሞ የብሩኬ ማለት ነው፣ የብሩኬ የድሮ ፍቅረኛው ሀይሚ መረጃ ብላ ያመጣችሁ የድሮ ፍቅረኛው ፎቶ እኔ ልጠቁማችሁ ቪዲዮአቸው ላይ ትገቡና ማለት ነው ቪዲዮአቸው ላይ ትገቡና ሀያ ሁለት ደቂቃ ከሀያ አንድ ሴከንድ ላይ ወይ ቪዲዮን እስሎ አድርጉትኝ፣ ወይ ደግሞ ቀስ ብላችሁ እዩትኝ። መረጃውን እኮ እዛ ከማየት ማየት ይችላል። ስልኩ ባዶ ነው፣ ምንም አይነት ፎቶ የለውም፣ ምንም አይነት ነገር የለውም። ብዙዎች ደግሞ ለምንድነው እንደዚህ መረጃ የምታወጡባቸው እረፉ፣ ይስሩ ምናምን የምትሉ ሰዎች ማለት ነው። እኔ መረጃው ምናምን ሲጀምር ብዙዎች ያውቃሉ። ሲቀጥል አንዳንድ የማያውቁ ሰዎች ናቸው እየተሳደቡ ያሉትኝ ሃይሚየን እየረገጡ የድሮ ፎቶዋን እያመጡ ምናምን። አይታችኋል፣ ትናንትና በነገራች እጭፍ ነው ያደረገችው እኮ የምር የሆነ ምላጭ የምንድ ነው የሚተኮስበት የጠመንጃ ምላጭ ሳስብ ነው፣ እጭፍ ግድል ያደረገቻቸው እያንዳንድ ሰዎች የምትሳደቢ ማለት ነው። እና በቃ ይግባችሁ። ሲቀጥል ትናንትና ሀይሚ መረጃ ብላ ያመጣችሁ ያው ባዶ ስልክ ነው፣ አፕሊኬሽን ብቻ ነው ያለው ብሩኬ ምናምን እስኪያሳይ ፎቶዋ ምናምን እያለ ማለት ነው። ስታዩት ባዶ ስልክ ነው፣ ምንም አይነት መረጃ የለውም። እና እስክሪንሾት አርጌ ራሱ ፖስት አርጌ ላችኋለሁ። ካያችሁት አይታችሁታል፣ ካላያችሁት እየነገርኳችሁ ነው። አትሳደቡ ለማለት ያክል ነው። ሀይሚ ትናንትና መረጃ ብላ የመጣችው ዋነኛ ነገር እሷ ብቻ ስለተሰደበች ሳይሆን፣ ብሩኬ ንጹሕነቱን ለማስረዳት ነው እና ከተ የተናገረችው ነገር እራሱ አስተውላችሁ ከሆነ በሶሻል ሚዲያ የተለያየ ስም እየተሰጠ ስለሆነ አስረዳ ብዬ ነው እኮ መረጃውን ያመጣሁት አለች። ሀይ ብዬ ስማርት ናት። እኔ ደስ የምትለኝ እኮ ይሄ ስራዋ ነው። የምር ነው ምላቸውኝ። ና ይህን ያለችበት ምክንያት ምንድን ነው? የድሮ ፍቅረኛ አይነች ብለህ አስረዳ። አሁን ምንም ነገር የለህም። ስለዚህ ሰዎች ደግሞ እንዲሰድቡህ አልፈልግም ነው ጨዋታው። በግልጽ አማርኛ ሰው እንዴ እኛ ኢትዮጵያን እኮ ነው እንኳን አይደለም እንደዚህ ጎን ጎኑን ሙድሙዱን ተነግሮን ቀርቶ አይደለም። እንዴት ነው የሩትዬ እናት ምንድን ያለችው? ጠንጋራ ዝንብንም እለያለሁ ብላለች የሩትዬ እናት። የምሬ ነው ምላችሁ እና እንደዚሁም ኖርማሊ አይተን መረዳት የምንችል አይነት ሰዎች ነን። ኢትዮጵያን ማለት ጭንቅላታችን ስማርት ነው ብዬ ነው ማስበ ከፈለጋችሁ እዚህ ጋር ራሱን ልለጥፍላችሁ እችላለሁ። ብዙ ልጆች ስለተጨነቃችሁ ሀይሚና ብሩኬ ስራ ነው እየሰሩ ያሉት። የተጣሉትም ነገር የለም፣ አልተጣሉም። በቃ ስራና ስራ ነው። ኢትዮ ላይ ስራ መስራት ስላለበት እየሰሩ ነው። የብሩኬ የድሮ ፍቅረኛም የለችም። እንደገና ደግሞ ሀይሚም የብሩኬን ስም ለማንጻት አቤት፣ ሀይሚ ግን እኮ ስማርት ነሽ! እንዴት እንደምወድሽ ብታውቂ ማለት ነው። ስራዎች እኔ ብጣ ነው እምወድልሽ። ብሩኬም ደግሞ የተሰጠውን ስክሪፕት ማለት ነው አንድ ሳያሳንፍ አንድ ድሮ ነበር እንዲያውም የሚያስበንባት ሀይሚ የሚሰጠውን ስክሪፕት ማለት ሲሰራ ምናምን ያስባንን ነበር። አሁን ግን ጎበዝ ተዋናይ ሆኗል። ጀግና ቀጥሉበት፣ ሂዱበት። እኔ ሂዱበት ነው የምለው፣ የምሬን ነው የምላችሁ። ና ትናንትናም፣ በሶሪ በሩትዬና በአብርሽ መስራት ፈልጌ ግን አልተመቸኝም። በጣም ፈን እያደረጉ ነበረ። ያው ሩትዬ ምጥ ላይ ብትሆንም ያው ነግሬያቸው ለው በአስራ ስድስት ነው ሩታ የወለደችው በአስራ ስድስት ሌሊት ላይ ማለት ነው እና ቪዲዮ ትናንት ስለተለቀቀ ነው የሩቲ እናትና አብርሽ የሚያረጉት ነገር የሚናገሩት ነገር በጣም ሲያስቅ ነበረ። ኤኒዌይስ እንኳን ደስ አላችሁ ብያለሁ። እዚህ ጋር ይበቃኛል ቪዲዮ። ባይ ባይ